ስገረ ራሱ እንደዚህ ያላቃጠለኝ ወላ ላዚም በፈጣሪ ሰ ዝንባሽፈጣሪሰውነሽክጠልጀመርጠሚማ በትክክል ተዘብዝበሻል። ማሪ እኔ እኮ ሞኝ ነኝ። መለመላውን ሰው እንዴት በመላጣ ያለ ፓንቴዶ በርበሬና ጨው ላይ ይተፈዘፋል እንዴ? ሞኝ ነኝ እኮ አንቺ ኮ ቅድም፣ እኔ ከፍቼ ማየት ነበረብኝ። ወይኔ ጅልነቴ ማ ገና ይጎዳኛል እንዴ? ምንም አልመስል ራሱ እየለበለበኝ እኮ ነው። በበረዶ አሁን በረዶ ላስቀምጥበት። በረዶ ላምጣ። ቆይ በረዶ ላስቀምጥበት። እንዴት ነው? ወይኔ! ቆፍ እንጂ ውስጥ ገባ። ሁለት ጋይዝ ትሪፕሉን ተጠቀሙት። ጋይዝ ትሪፕል ነው። ጋይዝ ትሪፕሉን እንጠቀመው። ኔዶች ተጋገዙ፣ ተጋዙ። ትሪፕሉን እንጠቀመው። ትሪፕሉን እንጠቀመው። ተጋገዙ

ታሪክ እንጂ ምን ሆናችሁ ነው? ተጋገዙ። ወላሂ ተጋገዙ። እስኪ እስኪ እንትን አድርጎ ግላፍ አስቀምጡ። እስኪ ግላፍ አስቀምጡ። ግላፍ ጫይ ውስጥ ነው ዋው የገባው፣ ጋይስ እስኪ ታባ አድርጉ። አታችሁ ታም እንዳሉ ምንም አያገለግልም ጋይስ። እሺ ግላብ አስቀምጪ 25 ላይ ግላብ አስቀምጪ ማለት ላይ ታይሚንጉ ላይ አስቀምጪ ላይ እንደው ሰበን አብዬ ማሪ ቆይ፣ እንጀራ ልጁ ምንድን ነው? እኔ እንጀራ ልጃችሁ ነኝ።

ዜድ ግን የእውነት ተናገሪ መስክሪ። ቅድም አንቺ በትክክል ተዘብዝበሻል ማሪ። እኔ እኮ ሞኝ ነኝ። መለመላውን ሰው እንዴት በመላጣ ያለ ፓንቴ ዶ በርበሬና ጨው ላይ ይዘፈዘፋል እንዴ? ሞኝ ነኝ እኮ አንቺ። እኮ ቅድም እኔ ከፍቼ ማየት ነበረብኝ። ወይኔ ጅልነቴማ ገና ይጎዳኛል እንዴ! ምንም አልመስልሽም እኮ ይኸው። እስካሁን ራሱ እየለበለበኝ እኮ ነው። በበረዶ አሁን በረዶ ላስቀምጥበት፣ በረዶ ላምጣ። ቆይ በረዶ ላስቀምጥበት ጋይ እንግፍትስ ትሪፕል እናሸንፍ ይሄን ጌም። ጋይ እናሸንፍ ይሄን እናሸንፍ ጋይ እንግፍትስ ትሪፕል ጋይዝ ሲሞክ አድርጉት ፕሌይዝ። አንድ ሰው ትሪፕል ያመለጠኝ ነገር አለ። ጋይ ትሪፕል ትሪፕል ትሪፕል ትሪፕል ጋይ ስትሪፕሉን ተጠቀሙት። እንግፍትስ ትሪፕል እንግፍትስ ትሪፕል ኧረ ወይኔ

ጋይዝ ዋን ዜሮ ነን። ጋይዝ አሁንም ልሸነፍ እኮ ነው። ጋይዝ ሁሉ ሰው አንድ ሰው አንድ ሰው ጋይዝ ብቻ ነው ቴንክ። ጋይዝ ምን ሆናችሁ ነው?

አላህ በጣም አመሰግናለሁ። በጣም የእውነት አይ ተቀመጭ፣ አይደለም ከአንድ ሺህ ምናምን ሰው አንድ ሰው ብቻ ነው እንትን እያለ ያለው እስካሁን ድረስ ወላሂ ትገርማላችሁ። እሺ ታፈችብኝ። ለምን ታፈጭብኛለሽ? ያደረግሽውን አደረገች። ደግሞ ታፈጣለች እንዴ? ለምን ታፈጫለሽ? ላስት ጌም እኮ ቅጣት የለውም። ላስት ብለሽ አይደል እንደ የእኔን ፋሚሊ ያባረርሽው ላስት ጌም